ውሸት ነው፣ ድራማ እየሰራ ነው። በተለይ አብርሽ እንደዛ እያደረገ ነው ብላችሁ የምታስቡ ሰዎች አላችሁና፣ በተለይ እንግዲህ ባለፈው ሲወድቅ አወዳደቁ፣ ወደ ሆስፒታል የገባበት ምክንያት፣ ሁሉ ነገር ውሸት እንደሆነ አድርጋችሁ የምታስቡ ሰዎች አላችሁ። በተለይ እጅግ በጣም ያሳዝናል። ምናችሁን እንደሚያም እንግዲህ አላውቅም። በእውነቱ አብርሽ ሳይሆን የታመመው እንግዲህ የእናንተ ጭንቅላት ይመስለኛል። ምክንያቱም በዚህ ደረጃ የምታስቡ ሰዎች አላችሁ። እንግዲህ እጅግ በጣም በጣም ብዙ ሰዎችም እንግዲህ ይሄንን ነገር ሲቃወሙ ነበረ። በተለይ ቲክቶክ ላይ በጣም ብዙ ሰዎች ግሩፕ ከፍቶ አብርሽ ያደረገው ነገር ድራማ ነው፣ እሷን ለመሸወድ እየሞከረ ነው ብሎ በጣም ብዙ ሰዎች ሲነጋገሩበት የነበረ ጉዳይ ነው እና በጣም በጣም በሚያሳዝን ሁኔታ እንግዲህ እንደዚህ አይነት አስተሳሰብ በጣም የወረደ አስተሳሰብ ያላቸው ሰዎችም ተፈጥሯል ማለት ነው። እጅግ በጣም ያሳዝናል። እንግዲህ ምንድን ነው ያገኘነው መረጃ በተለይ ደግሞ አብርሽና ሩታ ወደ ፍቅራቸው እንደሚመለሱና አንዳንድ እንግዲህ አዲስ ነገሮች ተፈጥሯል። በተለይ እንግዲህ አብርሽና ሩታ አንድ ነገር አውርተዋል። በተለይ ይህን መረጃ በደንብ አድርገን ለእናንተ እናደርሳለን። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው እንግዲህ ያው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን እንግዲህ ኮሜንት ስራ አስቀምጦልን። ወደ እንግዲህ በጣም በሚገርም ሁኔታ ያው እጅግ በጣም ብዙ ነገሮች ተፈጥሮ፣ በተለይ እንግዲህ የአብርሽ ሕመም እጅግ ከባድ ነበረ። ከዛ ማገገሙ ከነቃ በኋላም እንግዲህ ዶክተሩም አንዳንድ ነገሮችን ተናግሮ እጅግ በጣም እንግዲህ ደስ በሚል ሁኔታ እንደሆነ የአእምሮ ፓርት ወይም ደግሞ የጭንቅላቱ ሁኔታ ደና እንደሆነ እና ደምም ውስጡ ምንም አይነት እንዳልፈሰሰ ወይም ደግሞ ምንም አይነት ጉዳት እንዳልደረሰበት እንግዲህ በሲቲ ስካን እና ኤክስሬ በደንብ ተመርምሮ ውጤቱን አግኝተዋል ማለት ነው። ስለዚህም እንግዲህ ወደ ቤቱ እንደሚመለስ እና ያው ወደ ቤቱ መመለስ እንዲችል ነግሮታል ማለት ነው ዶክተሩ። ያ ብቻ አይደለም እንግዲህ ጥንቃቄ ማድረግ ያለባቸው እጅግ በጣም በጣም ከባድ የሆነ አወዳደቅ ነው የወደቀው። ይሄ ነገርም እንግዲህ የሚከሰተው አንደኛው በጭንቀት ምክንያት የሚመጣና በንዴት ምክንያት የሚመጣ ነው ብሎ በግልጽ ተናግሮ ነበረ ዶክተሩ። እንደሰማነው እንግዲህ እጅግ በጣም በሚገርም ሁኔታ ቤት ውስጥ የተፈጠረው ነገር በተለይ ከኤርሚያስ ጋራ ኤርሚያስ ገፍትሮት ብቻ ሳይሆን እንግዲህ በዛን ሰዓት ከባድ የሆነ ንዴት ውስጥ እንደነበረ እና በጣም ጭንቀት ውስጥ እንደነበረ ያሳያል ማለት ነው ደቁ ብቻ ሳይሆን እንግዲህ ወድቆ ራሱን መሳቱ ከባዱ ነገር፣ የንዴት ወይም ደግሞ ይሄ በጣም በጭንቀት ውስጥ የሚመጣ አይነት እንግዲህ ራስን መሳት ወይም ደግሞ እጅግ በጣም ራስን መቆጣጠር አለመቻል እንግዲህ እንደዚህ አይነት ህመሞችን ያመጣል። ብዙ ጊዜ ይሄ ነገር በጣም ከባድ ነው። አወዳደቁ በጣም እንግዲህ እጅግ በጣም በሚገርማችሁ ሁኔታ በተለይ ወደ ኋላ ሲወድቅ የጠረጴዛው ጫፍ ወይም ደግሞ ወለሉ እንዳይመታው ፈርተን ነበረ። በሚገርም ሁኔታ እንግዲህ ምንም ሳይነካው ነው የወደቀው። ያ ነገሩ እጅግ በጣም ደስ ይላል። እንግዲህ በጣም ከባድ አይነት ሪስክ ነው። እንደዚህ አይነት ሪስኮች አንዳንዴ ሳናስበው በጣም ከባድ ህመሞች ሊፈጠሩ ይችላሉ። እንደዚህ አይነት ደግሞ ትልቅ አደጋ ሊፈጠር ይችላል ይሄ ነገር በተለይ እኛ በጣም ስናዝን የነበረው ግብግቦች ምናምን ሲፈጠሩ ሁሌ በጣም ስናስብ የነበረው የሩታን ጉዳይ ነበረ። ምክንያቱም እሷ እርጉዝ ስለነበረ እጅግ በጣም እንግዲህ እንዲጠነቀቁ በጣም ስንናገር እንደነበረ ያው ታስታውሳላችሁ። በተለይ እንግዲህ ያው ከወንድሞቿ ጋራ ወይም ደግሞ ከዘመዶቿ ጋራ እንግዲህ አብርሽ ሲገናኝ በተለይ እጅግ በጣም እንሳቀቅ ነበረ። ምክንያቱም እንግዲህ በእነሱ ምክንያት ይህ መገፈታተር ወይም ደግሞ ጸብ በጣም ስለሚወዱ በተለየ ሩታ ዘመዶች ይህንን ነገር እንዳይፈጥሩ ወይም ደግሞ በግብግብ መሀል ሩታ እንዳትጎዳ እጅግ በጣም ስናዝንና በጣም ስንናገር የነበረ ጉዳይ ነው። በጣም በሚገርም ሁኔታ እንግዲህ ሁኔታው ወደ አብርሽ ሄዶ ይህንን ነገር ቀምሷል ማለት ነው። በተለይ አብርሽ በጣም ከባድ የሆነ ሁኔታ ውስጥ ገብቶ ወጥቷል። እንግዲህ ፈጣሪ ይመስገን አሁን ወደ ሙሉ ጤንነቱ ተመልሷል። አዲስ ነገርም አግኝተናል። በጣም ደስ የሚል ነገር ነው። ያ ምንድን ነው? በተለይ እንግዲህ የመጨረሻው ቪዲዮ ላይ እንዳያችሁት ትላንትና በተለቀቀ አብርሽና ሩታ ያው ሩታ በተለይ ስታክፈው ወደ ቤት እንሂድ፣ በቃ ምናም ብላ ስትጠይቀው ነበረ። ያ ነገር እጅግ በጣም ተስፋ ብዙ ሰው ውስጥ ተዘርተዋል ማለት ነው። ምክንያቱም ወደ ፍቅራቸው ሊመለሱ ነው፣ በቃ ሰላም ሊሆኑ ነው ብሎ እጅግ በጣም ብዙ ሰዎች ሲናገሩ እንደነበረ አስተውለናል። እንግዲህ ምንድን ነው የተፈጠረ ከዛ በኋላ የሚለውን ደግሞ ለማጣራት ሞክረናል። በተለይ እንግዲህ አብርሽና ሩታ ወደ ፍቅራቸው ይመለሳሉ ወይስ አይመለሱም የሚለውም እሱን ለማጣራት ሞክረናል ማለት ነው። እንግዲህ ንግግሮች እንዳደረጉና የፍቅራቸውን ጉዳይ አንዳንድ ነገሮችን እንደተነጋገሩ በቀጣይ ቪዲዮ ቪዲዮ ላይም እንግዲህ ያንን ቪዲዮ እንደምናገኝ ወይም ደግሞ ሀሳባቸውን እንደምናገኝ አንድ መረጃ አግኝተናል ማለት ነው። እጅግ በጣም ብዙ ነገሮችን አሳልፈዋል። በተለይ እንግዲህ ከተጣሉ ኦልሞስት ሁለት ወር ምናምን ደርሷል። ሁለት ወር አካባቢ ሆኗል ከተጣሉ። እጅግ በጣም ብዙ ነገሮች ተፈጥሯል። እንግዲህ ሩታ ያንን ነገር ሁሉ አሳልፋ፣ አብርሽም ያንን ሁሉ ነገር አሳልፎ ወደ ፍቅራቸው ከተመለሱ ካሁን ያጣላቸው ነገር አለ ብለን አናስብም። እንግዲህ ምንድን ነው እጅግ በጣም ማስተዋል ያለባቸው፣ በተለይ ሩታና አብርሽ ከዚህ በፊትም ያጣላቸው ነገር ሶስተኛ ሰው ወይም ደግሞ ሶስተኛ ወገን የሚባል ነው፣ ከውጭ የሚመጣ ሰው እንጂ እርስ በራሳቸው አይደለም የተጣሉት። እርስ በራሳቸው በጣም ትልቅ የሆነ ፍቅር እንዳላቸው እናውቃለን። እጅግ በጣም በሚያሳዝን ሁኔታ እንግዲህ ወደ እነሱ ህይወት የሚመጣ ሰው በሙሉ እነሱን እየረበሸ ነው የሚያልፈው እንደዛ አይነት ነገር ነው ሲፈጠረ የነበረው በተለይ እንደምታስታውሱ ከመጀመሪያ ጀምሮ እንግዲህ ያው የነጻነት ጉዳይ ከዛ በኋላም እንግዲህ የተለያዩ ሰዎችን ሲያገኙ ነበረ ለየብቻ እነዛ ሰዎች እንግዲህ ሲያስታርቁ ወይም ደግሞ ለማስታረቅ ሲሞክሩም እንኳን እጅግ በጣም ነገራቸው ተባብሶ የበለጠ እንግዲህ ያው ሊቀራረቡ ያሰቡት ሰዎች እየተራራቁ እንደነበር ነበረ በደንብ አስታውስ እናስታውሳለን። እንግዲህ እጅግ በጣም ብዙ ነገሮች እናሳልፈዋል። በጣም በጣም ደግሞ አሁን በዚህ ሰዓት ሁሉም ተመልካች ማለት ይቻላል የሚመኘው እነሱ እንዲታረቁ ብቻ ነው። ምክንያቱም በጣም ተመልካችም እንግዲህ እየተሰላቸ ይሄዳል። ምክንያቱም እንደምታስታውሱት ከሆነ በጣም እነጋሽዬም በተለየ አብርሽም እህትም እንደዚሁ መታ፣ ወንድሙም እንደዚያው በጣም ብዙ ሰዎች ሲለምኗት ነበረ፣ ሩታን። በሩታ ሳይድ ግን በጣም በሚገርም ሁኔታ አንድም ሰው ወደ እርቅን የመጣ ወይም ደግሞ ይታረቁ የሚል ሰው የመጣ ሰው የለም። ምክንያቱም እንደምታስታውሱት እንግዲህ ያው የሩታ ቤተሰቦች የተባሉት እንኳን በጭራሽ እንዳይገናኙ እንዲለያዩ እንግዲህ በጣም ጥረት ሲያረጉ ነበረ ኢቨን እስከ መደባደብ ደረጃ ድረስ፣ ወይም ደግሞ አብርሽን እስከ መገፍተር ድረስ በተለይ ወንድሞቹን ጓደኞቹን እስከ መናገር ደረጃ ድረስ ደርሶ ነበሩ። አንዳንዴ ልክ ነው፣ አንዳንዴ ደግሞ ልክ ያልሆነ ነገር አለ። የሰው ትዳር ውስጥ ይህን ያህል ዘልቆ ገብቶ እንግዲህ አይታረቁም፣ መታረቅ የለባቸውም ብሎ አንድ ሰው መወሰን አይችልም። ምክንያቱም እነሱ ጋር ያለውን ስሜት ማንም ሊረዳ አይችልም። በተለይ ሩታ በዚህ ሰሞን እንዳያችሁት በተለይ እንግዲህ አብርሽ ታሙ ሆስፒታል ሲገባ እጅግ በጣም በሚገርም ሁኔታ ስሜቷ ተቀያይሮ እጅግ በጣም እንደምትወደው እንግዲህ ስታሳየው ነበረ። በተለይ እንግዲህ እሱ ሳይነቃ እጅግ በጣም ኮማ ውስጥ ሆኖ በጣም ስታለቅስ ነበረ፣ በጣም ስታስብ ነበረ፣ ስትጨነቅ ነበረ። ያ ሁሉ ነገር እንግዲህ የሚያሳየው በጣም እንደምትወደው እንደምታፈቅረው ነው። በሚያሳዝን ሁኔታ እንግዲህ ያው የራሷ ጥፋት ቢሆንም ይሄ ነገር እንዲፈጠር ያደረገችው በተለይ ሩታ ናት ታናት ምክንያቱም ያንን ሰውዬ ይዛ ወደ ቤት ባትሄድ ኖሮ ይሄ ሁሉ ነገር አይፈጠርም ነበረ። እንግዲህ ሁሉም ነገር ለበጎ ነው። በተለይ ይሄ ነገር መፈጠሩ ደግሞ እንዲታረቁ መንገድ ይከፍታል ብለን እናስባለን። እንግዲህ በዚህ ሁኔታ ካልሆነ እንጂ የሚያገናኛቸው ነገር የሚፈጠር አይመስለኝም ነበረ። ግን ምንድን ነው፣ እስከ መቼ ድረስ ነው በተለይ ሩታን መጠየቅ የምንፈልገው ነገር በተለይ እጅግ በጣም በሚያሳዝን ሁኔታ ሰው እስከሚወድቅ ድረስ ወይም ደግሞ አብርሽ በተለይ እንግዲህ የገዛ ባሏ ስለሆነ እስከሚወርቅ እስከሚወድቅ ድረስ ወይም ደግሞ እስከሚታመም ድረስ እስከዛ ድረስ እንግዲህ ለምን ትጠብቃለች? እጅግ በጣም ውስጡ እንደቆሰለ ኮ አልገባትም ነበረ። በጣም እንዳዘነ ወይም ደግሞ በተደጋጋሚ ይቅርታ ሲጠይቃት እንደነበረ መረዳት እንዴት አልቻለችም? በዚህ ይሄን ያህል እንግዲህ በጣም ተሰምቶት ውስጡ በጣም ጭንቀት ውስጥ ገብቶ ንዴት ውስጥ ገብቶ ራሱን ስቶ ወይም እስከ መውደቅ ደረጃ ድረስ መድረሱ እንግዲህ እጅግ በጣም ያሳዝናል በጣም በጣም ያሳዝናል እሱ ብቻ አይደለም እንግዲህ ያ ሰውዬ ደግሞ ምን ያህል አስፈላጊ ነው ለህይወቷ ምንም አስፈላጊ አይደለም በተለይ እንግዲህ አብርሽን ገፈተረ የተባለው ሰውዬ ወይም ደግሞ ኤርሚያስ ተብሎ እዛ ላይ የሚጠራ ለእሷ ህይወት ምንድን ነው የሚጠቅመው ምንድን ነው ሲያረግላት? የነበረው ከአብርሽ ይበልጣል ወይ? በተለይ ከባሏ ይበልጣል ወይ? ምንም እኮ ቢበድላት አብርሽ እኮ እጅግ በጣም በሚገርማች ሁኔታ የተለየ ስሜት እንዳላት ወይም ደግሞ እንደምትወደው ስለምታውቅ ነው ያገባችው። ማግባት ብቻ አይደለም እንግዲህ ያው ከሱ ለመውለድም መመኘት ደረጃ ድረስ የደረሰች እንግዲህ ስለምትወደው ነው እንጂ እጅግ በጣም ስለሚቀርባት ነው እንጂ ከሱ የተለየ እጅግ በጣም የሚቀርባት ይሄ ሰውዬ አይደለም። ዛሬ የመጣው ሰውዬ አይደለም። እንግዲህ ያው እንዳያችሁት ያመጣውን ጣጣ እጅግ ከባድ ነበረ። እና አሁን ላይ እንግዲህ ነገሮች ተስተካክሏል። እጅግ በጣም ደስ ይላል። ግን ምንድን ነው አሁን ላይ ካሁን በኋላ ካልታረቁ አሁንም ድጋሚ እንደዚህ አይነት ነገሮች የሚከሰቱ ከሆነ እጅግ በጣም አሳሳቢ ነው። ምክንያቱም እንደምታውቁት እንግዲህ የሩታ ነፍሰ ጡር ስለሆነችም እጅግ በጣም አሳሳቢ ነው። እንደዚህ አይነት ግብ ግብ ውስጥ መግባት እንግዲህ ትልቅ ዋጋ ነው የሚያስከፍለው። በተለይ እኛ በጣም በጣም እንግዲህ ስንጨነቅ የነበረው በሩታ ጉዳይ ነበረ። ምክንያቱም የሆነ ነገር እንዳትሆን ነው። ስለዚህ ውድች ቤተሰቦች የተፈጠረው ነገር አንደኛ ያው አብርሽና ሩታ እያወሩ እንደሆነ እና ስለ ፍቅራቸው የሆነ ደረጃ ላይ እንደሚደርሱ በዛሬ ወይም ደግሞ በሚቀጥለው በተለይ ቪዲዮ በሚለቁት ቪዲዮ እንግዲህ በደንብ አድርጎ እንደሚነግሩን እርግጠኞች ነን ማለት ነው። እጅግ በጣም በሚያሳዝን ሁኔታ እንግዲህ ያው ብዙ ሰዎች ደግሞ ይሄ ነገር ድራማ ነው በተለይ አብርሽ አወዳደቅ። ወይም ደግሞ ሆስፒታል መግባት ሁሉ ነገር አብርሽ ያደረገው ነገር ውሸት ነው ብለው የሚያወሩት ሰዎች አሉ። እንግዲህ ለነሱ ጸሎት እናደርጋለን ወደ ጤናቸው እንዲመለሱ። ያው የአብርሽ ጤና ተመልሷል። እንግዲህ ያገኘነው መረጃ ይህንን ይመስል ነበረ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆንላችሁ።